አሁን እኔ ከሁለት ወዳድ ሆኛለሁ ማለት አዲስ አበባ መሆን ፈልጋለሁ፣ ቡታጅራ መሆን ፈልጋለሁ። እነጋሽን ላገኛቸው ነው ማለት ነው። እርግጠኛ ነኝ በጣም ደስ ይላቸዋል። ምክንያቱም ስመጣ አልነገርኳቸውም። ድንገት ነው ተነስቼ የመጣሁት። እንደግነቷ ብዙ መሆኑን አውቃለሁ።

ወላጅናትያ ፍጹም በመንፈሷ ልጇን ትወዳለች። ሰላም ሰላም ሰላም። ውድና የተከበራችሁ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ መጥቼላችኋለሁ ከቆይታዎች በኋላ። በቤቴ ከመጣሁ እንግዲህ ትንሽ ቆየት ብያለሁ፣ አንድ ሁለት ቀን ሶስት ቀን አልፎኛል። በእኔ ቤት ከመጣሁኝ እንግዲህ ዛሬ ከቀናቶች በኋላ ብቅ ብዬላችኋለሁ ማለት ነው። ዛሬ የምመጣላችሁ ደስ በሚል ቪዲዮ ነው። እርግጠኛ ነኝ ትወዱታላችሁ ብዬ አስባለሁ። ዛሬ እንግዲህ ያለሁት በውዷ ሀገሬ ቡታጅራ ላይ ነውና በጣም ደስ ብሎኛል። ተመልሻለሁ ወደ ቡታጅራ ያው እና ወደ ቡታጅራ የመጣሁት አንዳንድ ነገሮችን ላስተካክል ነው። ያው እንግዲህ ክረምትን እዛ እንደሆን ተፈ ተፈቅዶልኝ ነበረ ውጤት እስኪወጣ ያለውን ጊዜ አዲስ አበባ እንድቆይ ስለተፈቀደልኝ አንዳንድ ነገሮችን ለማስተካከል መጥቻለሁ ማለት ነው። በዛውም ደግሞ እነጋሽዬን ላገኛቸው ነው ማለት ነው። እርግጠኛ ነኝም በጣም ደስ ይላቸዋል። ምክንያቱም ስመጣ አልነገርኳቸውም። ድንገት ነው ተነስቼ የመጣሁትኝ እና በጣም ነው ደስ የሚላቸው ብዬ አስባለሁኝ። እቃዬን ሁላ ወደ ቤት አላስገባውኝም። እታችን ያለው የሆነ ካፌ ላይ ነኝ እና እቃዎቼን እታች አስቀምጬ ነው ይሄን ቪዲዮ ለእናንተ መቀርጽላችሁ። ዛሬ ሰርፕራይዝ ላረጋቸው ነው እነጋሽዬን፣ መምጣቴን አያውቁም ግን ያው ቢኒን ታቁታላችሁ ብዬ አስባለሁ። የአብርሽ ጓደኛ የነበረው ምናልባት ከአብርሽ ጋር ቪዲዮ ምናም ሰርቶ ታቁታላችሁ እና የዩቱብ ቻናልም አለው በነገራችን ላይ፣ በዚያው አጋጣሚ ሰብስክራይብ አርጉት። እና እሱ ጋር ደውዬ እነጋሽዬን ይዘህልኝና ምናም ነገር ሳት ነግራቸው ይዘህልኝና ብዬዋለሁኝ። አገኛቸዋለሁ። ከዛ ምሳ አብረን እንበላለን። ከመንገድ ነው የመጣሁትና እርቦኛል። እንግዲህ እነ አብርሽ ሸኝተውኛል፣ ወደ ቡታጅራ ማለት ነው። እና በዛውም ደግሞ መልእክት ተልኬ ነው በነገራችን ላይ መጣሁት። ለነጋሽዬ እሱንም ለማድረስ ነው። በዛውም አንዳንድ ነገሮችን አስተካክዬ ለመመለስ ነው። እንግዲህ ለተወሰነ ቀናቶች አንድ ሶስት ቀን አራት ቀን እዚህ እቆያለሁ። ከነጋሽዬ ጋር በጣም ደስ ብሎኛል። ግን ማለት ነው የሚገርማችሁ በጣም ብዙ ጊዜ ቆየው ነው የሚመስለው። ያው አንዳንድ ጊዜ ምን አለ መሰላችሁ አሁን እኔ ከሁለት ወዳድ ሆኝ ያለው ማለት አዲስ አበባ መሆን ፈልጋለሁ፣ ቡታጅራ መሆን ፈልጋለሁ። ለምሳላችሁ አዲስ አበባ ወንድሞች ያሉ እዚህ ደሞ ቤተሰቦች ያሉና ያው ሁለቱም ጋር መሆን ደስ ይላል። በነገራችን ላይ ያው ብዙም ሩቅ ስላልሆነ እንደዚህ በአንድ ወር በሁለት ወር ምናምን እየተመላለሱ ማየት ይቻላልና በጣም ቅርብ ስለሆነ ይሄን የሶስት ሰዓት መንገድ ነው። በነገር ሶስት ሰዓት ራሱ አይሞላም። ያው እንደ ፍጥነቱ ነው እንደ ሹፌሩ ፍጥነት ይወሰናልና ያው ምልላችሁ ፈልጌ ነው ይህን ሁሉ ነገር የምለፈልፈው ቅርብ ነው፣ መመላለስ ይቻላል። ይህን ያክል ሩቅ አይደለም ለማለት ያክል ነው እና በጣም ደስ ብሎኛል ወደ ቡታጅራ ስለመጣው እነጋሽዬም እርግጠኛ ነኝ ሲያገኙኝ ደስ ይላቸዋል ብዬ አስባለሁ። ላንድ ሳምንት አይቻቸው ልምጣ ብዬ አስፈቀጃቸው ሄጄ በዛው ጭልጥ ብዬ ጠፍቼባቸው ነበረ። እና ዛሬ ላገኛቸው ነው። በጣም ደስ ብሎኛል። እርግጠኛ ነኝ እናንተም ናፍቀዋቸዋል ብዬ አስባለሁ። በዚሁ አጋጣሚ ጋሽዬን እና እናቴን ታያቸዋላችሁ አላችሁ ማለት ነው እና ያው እስኪ ቢኒን እንጠብቀዋለን። ይዘሃቸውና ብዬዋለሁ፣ ሳት ነግራቸው ይዘህና ነው ያልኩት። ከነገራቸው በቃ እጨርሰዋለሁ ያልቅለታል። እና ባይነግራቸው ደስ ይለኛል፣ ሰርፕራይዝ ማድረግ ነው የፈለግኩትኝ። ብቻ ቤተሰቦች አብራችሁ ይሁኑ እስከ መጨረሻው ድረስ። ይሄን ቪዲዮ እስከ መጨረሻው ካያችሁ ትጠቀሙበታላችሁ፣ ትዝናኑበታላችሁ፣ ደስ ትሰኙበታላችሁ ብዬ አስባለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼርም እንዳይረሳ። እንዲሁም ደግሞ እኔ ቤት ቪዲዮቼን እያያችሁ ነገር ግን ሰብስክራይብ ያላደረጋችሁ ሰዎች የደውል ምልክቷን እየተጫናችሁ ሰብስክራይብ አድርጉኝ ይላለሁ። በነገራችን ላይ ደግሞ የረሳውት ነገር አንዳንድ ሰዎች ባለፈው በተናገርኩት ነገር ተቀይማችኋል መሰለኝ በውስጥ በጣም አንዳንድ ሰዎች እያወራችሁኝ ነው እኛ ላንቺ ብለን እኮ ነው እንዴት ይሚ እንደዚህ ትናገራለች ምናምን እያላችሁ ስሞታ እያቀረባችሁብኝ ነው ቤተሰብ እኔ ኮ ሁላችሁንም አይደለም የተናገርኩት ይገባኛል ለእኔ ብላችሁ ነው በጣም ስለምትወዱኝ ነው ይገባኛል ግን ምን አለመሰላችሁ ፎቶ ሲዘቀዘቅና ቤተሰብ ሲያይ በጣም ነው የሚሰማው ለዛም ጭምር ነው እና ካስከፋዋችሁ በንግግሬ በጣም ይቅርታ። ግን ፎቶ እንዳዘቀዝቁ ለማለት ያክል ነው፣ ፎቶ የዘቀዘቁ ሰዎችን ነው ወተን የተናገር ነው እና እኔንም እነሙቢንም እነብሩኬንም የተቀየማችሁ ሰዎች ካላችሁ በጣም ይቅርታ። ምክንያቱም አብዛኞቹ ሰዎች ስሞታ እያቀረባችሁ ነው በውስጥ እያወራችሁ ይ ነው እና ብዙ ሰዎች አንቺን የሚወዱ ሰዎች ተቀይመውሻልም እየተባልኩኝ ስለሆነ በጣም ይቅርታ ካስከፋዋችሁ ማለት ነው። ምክንያቱም እኔ እንደምታውቁት ሰው ደስ ሲለው ደስ ይለኛል። እንዲከፋቸው ስላልፈለኩ ነው። ቤተሰብ ጋር ደግሞ ፎቶ ተዘቅዝቆ ምናምን ሲያዩ ቤተሰብ ደግሞ በጣም ስለተሰማው ለዛ ነው ወተን የተናገረ ነው። ከተከፋችሁ በጣም ይቅርታ ካስከፋችሁ። አብዛኞቻችሁ በተለይ እኔ የምትወዱኝ ሰዎች፣ ለእኔ ብላችሁ ያደረጋችሁ ሰዎች እኔን ተቀይማችሁኛል እና ይቅርታ ላለውኝ ማለት ማይሆን ነገር ተናግሬ ካስከፋዋችሁ በጣም ይቅርታ እና ውድ ቤት ሰዎች እስኪ እነጋሽዬ እስኪመጡ እንጠብቃቸው፣ አብራችሁ ይሁኑ። እና እንግዲህ ውድ ቤተሰቦቼ ይኸው ቁጭ ብዬ እየጠበቅኳቸው ነው። ግን ቢኒ ቆየብኝ። ከየት ነው ይዟቸው የሚመጣው? ወይስ ስለናፈቁኝ ላገኛቸው ስለጓጓው ነው? ለምን እንደሆነ አላቅም። ቆየ እንደ ቆየ ተሰማኝና፣ እስኪ እንጠብቀው። ደግሞ ዝናብም ሊመጣ ነው፣ እንግዲህ ያው የክረምት ነገር አያስተማምንም ሊዘንብ ማለት ነውና ቻ እስኪ እንግዲህ እንጠብቃቸው። ቶሎ ቢመጡ ደስ ይለኛል፣ እና አንድም ደግሞ እርቦኛል አብረን እንድንበላ ብዬ ነው። እስኪ እንጠብቅ እንግዲህ።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 እኔ እንዲህ ነኝ። ሰርፕራይዝ ላደርጋችሁ እንዳትናገር ብዮ ሰርፕራይዝ ዝናብ ማለት ነው ዝናብ ሰርፕራይዝ ላደረጋቸው እኔ ድንገት ነው የመጣሁት፣ ከነ ድንገት ነው እና በቃ አስቤበት አይደለም እኔ። ይገርምሻል ውስጤ ላይ ያለ ነገር አይደለም። አሁን እንዴ ነው ነው ምናምን ነገር

እና ናፍቀውኛል ወንድሞቼ ማለት ነው ናፍቀውናል። እና ሄደሽ ሰላም በይል ተባልኩኝና መጣሁ። አብርሽ ሁሉ ሰላም ናቸው? ኤፍሬም ሁሉ ሰላም ናቸው? አረ እነሱ ምን ይሆናል፣ እየዘነጡ ነው። አዲ አዲዬ ደህና ነው? እዛ ወንድሞች ላይ ገብተሽ እሺ፣ እንዴት ናቸው? አብርሃም ደህና ነው፣ ኤፍሬም እንሽ አለ፣ ሁሉም ደህና ናቸው። ሁላችንም በቃ አዲስ አበባ ገብታችሁ በቃ እናትና አባት በቃ ተጥሎ እዛ ቁጭ ያላችሁ አይደል?

የአይን ቤተሰቦችስ ደህና ናቸው? የኔን ቤተሰቦች እኔ ልጅ አስገቡኝ እኮ በእናትህ የኔ ልጅ፣ እግዚአብሔር ተባረኩኝ። እኔ ሁልጊዜ እንደባረኳቸው፣ ሁልጊዜ እግዚአብሔር ሁልጊዜ እንደባረኳቸው። እነዚህ እኔ አንዳንድ የምናገረው ነገር አለ ሀይሜ አልኳት። እንዲህ አምሬ ቀረሁ አይደል አልኳት፣ ወደ ሌለ እናንተ አምሬ እላችኋለሁ። እኔ ደህና ነኝ ልጆቼ፣ ከልጆቼ ጎን ሆናችሁ ልጆቼ እያስደሰታችሁ ልጆቼ እያሳመራችሁ እናንተ ተመሩልኝ እኔ እንደማ አምሩ ምን ይወጣ አሜን። ደህና ሁኑ። ለሁላችሁ ሰላም ናችሁ አላችሁ። በቀደም ደግሞ አገናኝቶኛል ባላወቅኩት በኩል አገናኘኝ። በጣም ናፍቀውኝ እግዚአብሔርን በጣም ናፍቀውኝ ማያገናኘኝ አልኩ። እኔ ራሱ በቃ ምን እንዳስነካዋቸው አላቅም። ጋሽዬ ይሉኛል። እኔ በቃ ምን አስነክተዋቸው ነው ማ ማያገናኘኝ ስልስል አገናኘ። እንግዲህ እግዚአብሔር ይባርከ። እውነት ሳይ ቪዲዮ ይቀርጻል። አንተ በእናት ተረሳሳን ልታገናኘኝ ነው ብዬ ደስ አለኝ። እንደውም በየቀኑ እስከ እናንተ ጋር ብገናኝ እንዲህ ውሎ ሁሉ ከእናንተ ጋር ባረግን ደስታ ነው። እኔ ተደስቻ አለው። አሁን በደስታ ነው አለሁ። በቃ ሙቪ እንዲ አለኩ ዱኒያ ፏ ከተገናኘን ቆየን። እንዴት ናችሁ ልጆቼ? እኛ ደህና ነን፣ እናንተስ እንዴት ናችሁ? እኔ ከተገናኘን ትንሽ ቆየ። አሁን ይሄው ልጄ አገናኘችኝ፣ ጌታ ይባርካት። እንዴት ናችሁ? ተባረኩልኝ። በጣም ነው እኔም የማመሰግናችሁ፣ በጣም ለልጆቼ አንድ ላይ ስለሆናችሁ በጣም ነው ማመሰግናችሁ። ተባረኩ። ምንድን ስንት ነው አስገቡኛችሁ? በዚህ ቪዲዮ ደግሞ መቶ ሺህ ትሞላለች። እኔ በቃ ሁሌ ነው የሚገርመኝ እኔ 600 ሺህ ሚሊየንም ብትሞይልን ደስ ደስ ለኔ አላክ ደስ ነው። እኔ ደግሞ አፈራለሁ ሚሊዮኖችን አፍርቻ አው ወይ ደስ ነው እንዴ እንዴ ተደስ ከዚህ የበለጠ እደሰታለሁ ማለት ነው። አሁንም ደስ አለን። አንቺ በመምጣትሽ በጣም ነው ደስ ያለን። ይሄው ከነሱ ከልጆች ያገናኘሽኝ። እንደመጣሁ ያው አንዳንድ ሰዎች በውስጥ እያወሩኝ ነበርና እኔ ቡታጅራ እንደሄድኩኝ ቪዲዮ ቀርጬ ሳገኛቸው ምናምን እለቅላችኋለሁ ብዬ በጣም እኔ ደግሞ በጣም ናፈቁኝ ነው። አሁን በቃ ሁሉ ነገር ደስታ ነው። እግዚአብሔር ይመስ ደሞ ብትመጡም። በነገራችን ላይ አዲስ አበባ አዲስ አበባ ከሄድኩ አመት ነው ቆይቼ ቡታጅራ የምመጣው፣ ግን እንደ ቡታጅራ ውብ ሀገር አገኛለሁ አልልም። አዲስ አበባ ግን እናንተ ሰቀላችሁት እንጂ አዲስ አበባ እንደ ቡታጅራ ያለ ሀገር የለም እግዚአብሔር ምስክር ነው እንደ ቡታጅራ ሀገር አለ አንተ እኮ ስለምትወዳት ነው እዚሁ ምናምን ስለኖር በጣም በጣም በጣም እናትህ ሆነች ሀገር እኮ ነው ውቢቷ ከተማ ትባላለች ቡታጅራ ቡታጅራ ውቢቷ እውነቴን ነው እኔ በዚህ በእግረ መንገድ የሆነ ማስታወቂያ እናገራለሁ ኢንቨስት አድርጉ ቡታጅራ ላይ። እውነቴን ነው። እንዴት መጣችሁ? ጌታ ጌታ ቡታጅራ መጣችሁ እዩዋት። በቃ ከተማዋ ዳስዋ በጣም ደስ የምትል ከተማ ነው፣ የምታምር ነው። እኔ ተና ተናግሬ አልጨርስባትም። በቃ ቡታጅራ ሀቅ ነው። ቡታጅራ የፍቅር ሀገር ናት። በቃ ሶሻል ላይ እኮ በጣም ነው ደስ የሚለው እግዚአብሔር እና ውድ ቤተሰቦች እንግዲህ እንዳልናችሁ ነው። ቡታጅራ በጣም ደስ ትላለች። ጋሽዬ እንዳላት ነው ሶሻል ላይፍ በጣም ደስ ይላል። ያለው ፍቅር ደስ ይላል፣ መተሳሰብ ደስ ይላል። እንግዲህ ያው፣ እና ለማንኛውም ደስ ብሎኛል ስላገኘኋቸው፣ እነሱም ደስ ብሏቸዋል፣ እናንተም ደግሞ ደስ ይላችኋል ብዬ አስባለሁ። አሁን ግን በጣም በጣም ስለራበኝ ምግብ እንበላለን ማለት ዲኒ፣ አንድ ነገር ልጠይቅህ። የእኔ ጥያቄ ምን ትላለህ ስለ ቡታጅራ? አይጉት አየራ የተወለቁባት ሀገር ናት፣ ከተማ ናት። ማንም መቶ መኖር የሚችልበት ኬት መጣ ምንድነው የማይባልበት ሰው በመሆኑ ብቻ የሚኖርባት ከተማ የፍቅር ከተማ ነው እና ሁሉም ሰው መቶ ቢኖርበት እኔ ደስ ለኛል ነው ሊበቃ ደግሞ በጣም አመሰግናሃለሁ ይዛቸው ስለመጣ አስቸግሬው፣ ግን በቃ እምቢ አላለኝም እንደነገርኩት ችግር የለውም ነው ያለኝ፣ እና ስለተባበርከኝ አመሰግናለሁ። እኔ እኔ አሁን ሀሳቤ ምን መሰለች፣ የሙቢናት ባለፈ፣ ተገናኝተናል ከሙቢና የሙቢናት ይዞ መጥቶ ነው አልኩ እኔ። ሀይሚያ በሀሳቤ የለችም እኔ በቃ የሙቢ እናት መጣለች። ያው በቃ ባለፈ እንደገና ደግመን እንገናኛለን ስላል በቃ ያገና ሙቢ አለ ከሱ ጋር ማለ ብዬ በቃ ሳይሳ ቁጭ ብላ እንዳሸንጉልኝ አይሚ ደግሞ ለማንም እንዳትናገር ድንገት ነው አመት

የሆነ እኮ እያለሁ ትንሽ አብረን እንሄዳለን። እኔም አብሬ ጋር እሄዳለሁ አድዬ ጋር ኤፍሬን ጋር ደርሳለሁ። እዛ እኮ እያለሁ በነገራችን ላይ ናፍቀውኛል እያለች ነበረ። እኛ አንድ ሳምንት አብሬ ጋር፣ አንድ ሳምንት ኤፍሬን ጋር፣ አንድ ሳምንት አድዬ ጋር በቃ ወሩ ሙሉ ዘጋውን በቃ፣ ችግር የለውም። እንሄዳለን አብረን። ቀስ ብለሽ ወለቅሽ አይደል? ቀስ ብለሽ ልክ ብለሽ እኔ ስራንክ እስከዚህ፣ ለምንድነው እስከዚህ ቆይሽ እኮ የሆነ ተወሰነ እኔ ለሶስት ወር ለአራት ወር እስከ ስድስት ወር ፈግጄ ልሻለሁ እንዴ? አይ ምሳሌ ነው የምልሽ፣ ምሳሌ ነው የምልሽ። የተወሰነ ቆይ ቆይተሽ ነው ያልኩሽ እንጂ፣ የተወሰነ ማለት በወር በሁለት ወር እንደሚቆጠር ነው እንዴ? አይደል። በቃ ሻይ ምይይ። እኔ አውቄ ነው ከወንድሞች እንድትለየ አልፈልግም ጌታን ከወንድሞችሽ እኔ አውቄ ነው አንቺ ሳላስደነቅሽኝ። ማሁን እንዴ ምን እኔ እኔ ግን እኔ አልደነቅኩም፣ ተደሰትኩኝ፣ ደስ አለኝ። በቃ ሳል ከት በኩል እንደወረሽ ነው ግራ ያገባኝ። ግን አሁን ከወንድሞች ከእህቶች እንድትለየ እኔም አልፈልግም እኮ አንቺ እንደተመቸሽ መሆን ነው። ራስን ትይጣበቅ አራ እኔንም እንዳትረሽኝ። ደግሞ በዚህ አለው ልጆቼን፣ በዚህ ነው ያለው። ቪዲዮ ኮል ደግሞ ደውላለሁ በኢሞ በምናምን አሁን እኮ በቃ ዘመኑ የረቀቀ ስለሆነ ችግር የለም።

ውድ ቤተሰቦቻችን እንግዲህ በላን ጠጣን፣ ፏ ፈሽ ብለናል፣ እንግዲህ ደስ የሚል ቆይታ እያሳለፍን ነበረ እና ውድ ቤተሰቦቻችን አብሯችሁን ስለነበራችሁ በጣም አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ እያልኩኝ ሰናበታችኋለሁ። አሁን ወደ ቤታችን እንሄዳለን። አታስገቡኝ። እናስገባሻለን። አሁን ቤት እንሂድ፣ አስገባሻለሁ። የአፍሮ ጸጉር፣ ትኩረት ይገርማል፣ የገጽ ማማር ወንተ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል! ሞገስ ክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው